የታለህ እንግዲህ ተአምራችን እንደቀጠለ ነው። ይህን ዕቃ የትም የሌለ ዕቃ ነው። አብዛኛው የሊፋን ባለቤቶች ተቸግራችኋል። 25 በ21 ጥርስ ሲቪ ጆይንት እኛ ጋር ማግኘት ይችላሉ። እንግዲህ እያያችሁት ኦሪጂናል ነው። ይሄ ሲቪ ጆይንት ለሊፋን መኪኖች ለተቸገራችሁ፣ አያችሁት። እዚህ ጋር ያለው ጥርስ 21 ነው። ይሄኛው 25 ጥርስ ነው። 21 በ25 ሲቪ ጆይንት ብዙ የሊፋን ባለቤቶች ተቸግረናል ስትሉ ሰምተናል። እና የእናንተን ችግር በማይመቹ ሁኔታዎች ውስጥ ሆነን የሚመቹ ነገሮችን ለመፍጠር ለእናንተ ዝግጁ ሆነን ቀርበናል እና ይህንን ዋንጫ ከኛ ጋር ቃለ መጠይቅ አድርገ መውሰድ ይችላሉ ማለት ነው። እናመሰግናለን። የትአለህ እንግዲህ የትም የሌሉ እቃዎችን ወደ እናንተ ይዘን መምጣታችን ይታወቃል። ሁሌም እንዲሁም አዳዲስ ነገሮችን ኤቤስ ሞጁሌተር በመባል የሚታወቀው ይህነ የስዊፍት ዲዛይር እና ጄቱር ሊፋን እንዲሁም ለሌሎች ለብዙ መኪኖች ለኒሳን ካሽካይ የሚሆን ኤቤስ ሞጁሌተር የትም የሌለ እቃ ነው። ይህንን በደንብ ላሳያችሁ። ጥቅሙ ኤቤስ ሞጁሌተር ማለት ይሄ ኮንትሮል አድርጎ ብሬኪንግ ሲስተም እንግዲህ ለምሳሌ ፍሬን ላይ ሴንስ እያደረጉ እነዚህ እዚህ ጋር አራት ቀዳዳዎች አሉት። በእነዚህ ቀዳዳዎች አማካኝነት በሃይድሮሊክ ነው የሚሰራው። እዚህ ጋር ሶኬቶች አሉት። ይህን ኤቢኤስችንን ለምሳሌ የፍሬን የብሬኪንግ ሲስተምን ለመቆጣጠር የሚያመቸን አንዱ ይሄ ነው ሞጁሌተር። ያለዚህ ፍሬን መያዝ አንችልም። ፍሬን ሸራ ብቻ ስላለን ስለቀየርን ፍሬን መያዝ እንችላለን ማለት ነው እንዳልሆነ ኤቤስ ሞጁሌተር አሳይቶናል። ይህንን ደግሞ እኛ በማይመች ሁኔታ ውስጥ እንዲመቻችሁ የትኛውንም መኪና ስትገዙ እቃዎች አሉ እኛ ጋር ስለ መኪናው እንዳታስቡ እቃውን አዘጋጅተን ጨርሰናል ማለት ነው። ስለዚህ በዚህ አይነት መልኩ እንደዚህ ይመስላል ያለ ሁኔታ ደውሉልን። ኢትዮ ስፔር ማርኬት ብላችሁ ልደታ ኮንዶሚኒየም በላይ ተክሉ ኬፌ ጎን ያገኙናል። እናመሰግናለን ሀሳብ አስተያየት ካላችሁ ጎራ ብላችሁ ወይም ኮሜንት ላይ መጠቀም ትችላላችሁ። እናመሰግናለን።